እንደ ሀገር የሥራ ባህል እድገት ከጊዜ ወደ ጊዜ እየተሻሻለ ቢመጣም አሁንም በሚፈለገው ደረጃ አልደረሰም። ወጣቶች የሥራ ባህልን እንዲያዳብሩ የተለያዩ ስልጠናዎችን በመስጠትና ከመንግሥት ተቀጣሪነት ስሜት በመውጣት የራሳቸውን ሥራ መፍጠር እንዲችሉ መደረግ ያስፈልጋል። ከሁለት ሺህ ስድስት ጀምሮ እንደ ባስኬቶ ዞን ቢያንስ ወደ ከአራት መቶ በላይ ኢንተርፕራይዞቹ ተደራጅተዋል እነዛን ተጠቃሚ ከማድረግ አንፃር በመንግስት ከ16 ሚሊዮን ብር በላይ በጀት በተዘዋዋሪ ፈንድም በመደበኛም በኦሞ ማይክሮ ፋይናንስ በኩል ስርጭት ተደርጓል። ከነዛ ጋር ተያይዞ ተጠቃሚነት አንፃር እንደ ባስኬቶ ዞን በርካታ ወጣቶች ተጠቅሟል ብለ ነው የምንወስተው። በተለያዩ ስራ መስኮች ላይ ተሰማርተው በዞኑ የቦላ ባስኬቶ ቀበሌ ውስጥ ትምህርታቸውን ጨርሶ ስራ ያጡ ወጣቶች በኢንተርፕራይዝ በማደራጀት በተለያዩ ዘርፎች እንዲሰማሩ ተደርጓል። ከነኚህ ውስጥ ሰርተን እንለወጣለን የሚልራ እየሰንቀው ዋየር ላሚንቲስቶ የዶሮ እርባታ ኢንተርፕራይዝ አንዱ ነው። ስራ በእርግጥ እኛ በመጀመሪያ ደረጃ ላይ ስራ ተማሪ ነበርን። ኢንተርፕራይዝ ጽፈት ቤቱ እንደዚህ ወጣቶችን ማደራጀት አለበት ተጠቃሚ መሆን አለባችሁ። እናንተ ስራ የመንግስት ስራውን ብቻ መጠበቅ የላችሁም፣ ሌላ ራሳቸውን ስራ ሰርታችሁ መለወጥ አለባችሁ ብለው ቀበሌ ላይ እንደዚህ ማደራጀት ጀመረ። ሶስት ወንድና ሁለት ሴት አባላት ያሉት ይህ ማህበር መነሻ ካፒታሉ 101000 ብር ብቻ ነበር። እንደሰነቁት ሰርቶ የመለወጥ ራዕይ አሁን ላይ ከሁለት ሚሊዮን በላይ ካፒታል ይዘው ለተጨማሪ ለውጥም እየተጉ ይገኛሉ። በጣም በጣም ደስተኛ ነኝ። ስራ አጥ ነበርኩት ነው እነሱ ሰባት ላይ ጨርሰ ዛሬ አስራ ምናምን ነው ስቁት ነው ይሄ ስራ ከጀመርኩ በኋላ በጣም ደስተኛ ነኝ። ማለት በጣም ይሄን ይሄን ስራ ልወጥተን ሌላ ሌላ ይገልጽን በጣም ደስተኛ ተለውጠናል። በጣም ደስተኛ ነኝ። ይሄን ህብረተሰቡ ከማቅረብ አንጻር፣ ዶሮ ከማቅረብ አንጻር አንደኛ እንቁላል ከስጋ ፍላጎታቸውን በተመጣጠነ ዋጋ እንቁላል እንዲያገኙ የስጋ ምርትንም በዛ ልክ እንዲያገኙ እያደረጉ ነው። አሁን ባሉበት ቀበላት አካባቢ ላይ ማለት ነው። በስፋት ህብረተሰቡ ከአንድ ቀበሌ ላይ ቢያንስ ከሀያ ከአስር በላይ ዶሮ እየገዙ እያለሙ ወይም እያሳደጉ ይገኛሉ ይህ ማለት ትልቅ አድቫንት ብለ አካባቢ ትልቅ አስተዋጽኦ አበርክተዋል ብለን የምንወስደው የስራ ዕድል ፈጠራ በዜጎች ሁለንተናዊ ህይወት ላይ መሰረታዊ ለውጥ ማምጣት እንዲችል መንገድ መቀየስ ከሚመለከታቸው አካላት የሚጠበቅ ነው። በተለይም ከከተማ ርቀው ባሉ እንደ ቦላ ባስኬቶ ባሉ ቀበሌያት የማህበረሰቡን ኑሮ የሚደግፍ ስራ ላይ እንዲሆን እየተሰራ ነው ተብሏል። ቦላ አካባቢውን ያሉ አሁን ገጠር ላይ እነዚህ መብራት ያለባቸው አካባቢዎች ላይ ወጣቶች ተጠቃሚ መሆን ጀምረዋል። አሁን ቦላ ያሉ ወጣቶች ከጊዜ ወዲያ በሌሎች ኢንቨስትመንቶች ይሰማራሉ የሚል እኛ ጋ ሀሳብ አለ። ምክንያቱም ስራውን ወጥሮ ይዘዋል። በትንሽ ገንዘብ ጀምረው ኮሚትመንት ስላላችሁ ለማደግን ፍላጎት አለ። ከዛች አካባቢ ተነጥሎም ስለማይወጡ የተሻለ ነገር አይተናል፣ እና እኛም ቀጣይላ ይሄ የማምረቻና መሸጫ ማይከላት ሼዶች ላይ በደንብ መስራት ይፈልጋል። ጥያቄዎቻችሁን መልስ እያሰጠን፣ ከዚህ ደግሞ ሞዴሊንግ፣ ሌሎች ወጣቶች ከነሱ አይቶ ራሳቸውን ሞቲቭ አድርጎ እንዲነሱ ማድረግ አለብን። ሌላ ኢንሰንቲቭ ዶዋርድ ያስፈልጋቸዋል። በደንብ እንዲሰሩ፣ እንዲጠነክሩ መንግስት ምቹ ነገር እየፈጠረ ሲሄድ ከቦናችን ነው መንግስት ብሎ በጣም ብርቱ ሆኖ እንዲሰራ ማድረግ ስላለብን እሱ አካባቢ አሁን ለምሳሌ ከተማ ውስጥ ሶስት አራት ቦታ ላይ በዶሮ ተሰማርቶ ተጠማዩ ነው አለ ከዚያ አካባቢ አጎራባች ወረዳዎችና ዞኖች ዶሮ እየተጫነ